በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳም ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም። ሚዝየስ ኮነ ፍስሀ ወሰላም። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሁለት በዚህች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጠነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው። ለመጪ ትውልድም አርያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያው ቅዱስ ያዕቆብ በመልእክቱ እንሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል አለ። ከዚህ በኋላም በአንዲት ቀን ገንዘቡ ሁሉ ጠፋ፣ ስጋውም በደዌ ስጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ፣ እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጠረው እግዚአብሔር እግዚአብሔር ላይ አላጉረመረመም ነበር፣ ነገር ግን የተወለደባትን ቀን ረገመ እንጂ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔርም ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በሶበት ነበረ። እርሷ እንዲህ ብላ መከረችው። እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሞት። ዳግመኛ እግዚአብሔርን ደጅ ጠነዋለሁ መከራውንም እታገሳለሁ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን? አለችው። እንዲህ እስ እንዳትል፣ ከዚህ ዓለም እንሆ ስም አጠራርህ ጠፋ። ሴቶች ልጆቹና ወንዶች ልጆችም ሞቱ። እኔም ዘጠኝ ወር ሳረግ ሳምስ፣ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ። ካንዱ አገር ወደ አንዱ አገር ካንዱ ቤትም ወደ አንዱ ቤት እሄዳለሁ። ከድካሜ በኔ ላይ ከመጣውም ከችግር የማርፍ ዘንድ ከጧት ጀምሮ ፀሐይ እስቲገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናገርከው ተናግረኸው ሙታ፣ አለችው። ዮብም ሚስቱን እየተመለከተ ሰማት። ስርዓት እንዳልተሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎን ነገር እግዚአብሔር እጅ ተቀበልን ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላም መከራውን አንታገስምን? አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈጸም ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተናገረውም በኋላ ከደዌው ፈወሰው፣ ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችንም ሰጠው። ኢዮብም ከደዌው ከተፈወሰ በኋላ መቶ ሰባ ዘመን ኖረ። የኖረውም ዘመን ሁሉ ሁለት መቶ አርባ ስምንት ዓመት ነው በበጎ ሽምግልና እግዚአብሔርንም አገልግሎ በሰላም አረፈ ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ሰው ጸሎት ይማረን በረከቱም ከኛ ጋር ለዘላለሙ ትኑር አሜን ሰላም ለእዮ ዘጠበ በሰማይ ንድቅ ወዘወይነ ህብስት ዝቅ አክሊለ ሕይወት ነሳ ወርሜው አይርሁክ በሕማም ወተጽናስ ተመኪሮ ዝንቱ ጻድቅ ከመበሳት ይዝሜከር ወይትፈተን ወርቅ። በዝህችም ቀን የመንፈሳዊ ማኅበር አባት የአባ ጳኩም ይስረድ የከበረ አባት ቴዎድሮስ አረፈም። ይህም አባት በገርሌ የተጠመደ ትሑት፣ ቅን፣ ታዛዥ በበጎ ሥራም ፍጹም ነበረ። ከአባ ጳኩም ይስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጣሪውም እንደሚታዘዝ ይታዘዘው ነበር። ስለዚህም አባ ጳኩሚስ እጅግ እጅ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በእድሜው ሕፃን ሆኖ ሳለ አባ ጳኩሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳኩሚስም እረፍት በኋላ በአባቱ ጳኩሚስ ፈንታ አበምኔት ሆኖ ተሾመ። ይህም አባት ትሕትናው የበዛ ነው። ከዚህ ከኃላፊውም ዓለም ክብር ይሸሽ ነበር። የአገልግሎቱንም በጎ ስራ ፈጽሞ ወደ ወደደው እግዚአብሔር ሄደ። እግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ለሁላችን ትድረሰን፣ ለዘላለሙ አሜን። ሰላም እብል ለቴዎድሮስ ወራሲ ሲመተ ጳኩም ዘነሳ ድህረ ወርሳ ባሲ እምበላጽሮ ይትቀን ለእግዚአብሔር ነጋሲ እምጊዜ ጽባ እስከይመሲ ትጋ መላእክት አጥረዮ እንዘውእቱ ብእሲ። በዘችም ቀን ከአባይ ሲ ጋራ ሀያ ሁለት ሰዎች በሰማዕትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ከሰባ ሁለቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ብዝችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። በዚችም ቀን የተባረከች ንግሥት ወለተ ማርያም የእረፍቷ መታሰቢያ ነው። በዚችም ቀን ደግሞ የከበረ ቀሲስ አውሳቢዎስና የሰማያት ቅዱስ የመታሰቢያቸው ነው። እግዚአብሔርም ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና እና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።